ለፈጣን የፀጉር እድገት ከወተት ጋር ማቀላቀል ያለባችሁ አራት ነገሮች። እነዚህን አራት ነገሮች ከወተት ጋር ማቀላቀል ወይም አደባልቆ በመውሰድ የፀጉሩን ፈጣን እድገት ያስተውላሉ። ሰላም የቻናል ቤተሰቦች እንደምናላችሁ። ዛሬ ሌላ ጊዜ እንደምናየው በቤት ውስጥ በተፈጥሮ መንገድ የፀጉራችሁን ጤናና እድገት እንዴት መጠበቅ እንዳለባችሁ እናያለን። ታዲያ የዛሬው መረጃችን የተገኘው ከወደ ህንድ ሲሆን አብዛኛውን ጊዜ የሰማነው የህንዶ ፀጉር ሚስጥር የሆነው የሩዙ ውሃ ነው የሚለውን ብቻ ነው። ነገር ግን ሁለተኛው የሚስጥራቸውን ደግሞ ዛሬ አብረን እናያለን። ለቻናሉ አዲስ ከሆናችሁ ስለ ጤናና ስለ ውበት ጠቃሚ መረጃ ማግኘት ከፈለጋችሁ በየጊዜው ቻናሉን ሳብስክራይብ በማድረግ ቤተሰብ ይሆኑ። እንዲሁም ቻናሉ ደግሞ የሚያቀርባቸው ቪዲዮዎች የሚመቸችሁ ከሆነ ላይክ እና ሸርም እንዳይረሳ እና የሚጀላችሁ ወደ መጣወት መረጃ አልፋለው። ምናልባት ብዙዎቻችሁ አሁን ላይ ቀላል የፀጉር ማሳደጊያ መንገዶችን እንፈልጋለን። ነገር ግን አብዛኛውን ነገር የሚቀባ ብቻ ይመስለንና እነሱን ለመጠቀም ደግሞ ስንፍና ይዘናል። ነገር ግን ዛሬ የምናየው መንገድ ከሱ ይለያል። በእለት ተዕለት ኑሯችን ወደ ሰውነታችን ከምናስገባቸው ነገሮች ውስጥ የተለያዩ ለፀጉር እድገት ጠቃሚ የሆኑ ንጥረ ነገሮችን እናገኛለን። ታዲያ ከባዱ ነገር የሚሆነው የትኞቹ ምግቦች ወይም መጠጦች ለፀጉር ጠቃሚ የሆኑ ንጥረ ነገሮችን እንደሚይዙ መለየቱ ላይ ነው። እነሱን ደግሞ ከኛ ጋር አብረን የምናይ ይሆናል። የመጀመሪያውና ዋነኛው የሚሆነው ወተት ነው። ወተት በብዙዎች ዘንድ የሚወደድ እና ለጤና ጠቃሚ ተደርጎ የሚታሰብ መጠጥ ቢሆንም በብዛት የሚታወቀው ለአጥንት በሚሰጠው ጥንካሬ ብቻ ነው። ወተት በውስጡ ፕሮቲን፣ ባዮቲን፣ ካልሲየም እና ጠቃሚ ቫይታሚኖችን ይዟል። እነዚህ ንጥረ ነገሮች የፀጉር ስር እንዲጠነክር፣ ፀጉር እንዳይሰባበር፣ እናም የፀጉር ቆዳ ጤንነት ይጠብቃሉ። ታዲያ ብቻውን ይህን ያክል ጥቅም ከኖረው ከሌሎች ጠቃሚ ግብዓቶች ጋር ሲዋሃድ የበለጠ ፈጣን የፀጉር እድገት ማስመዝገቡ እሙን ነው። ታዲያ ከዚህ በመቀጠል የምናያቸው አራቱ ግብዓቶች ከወተት ጋር በመቀላቀል የፀጉር እድገትን የሚያፋጥኑ በህንዶች ላይ ትክክለኛ ለውጥ የሚያመጡ ግብዓቶች ናቸው። እነዚህ ግብዓቶችን በመጨመር ፀጉሩን ጠንካራና ረጅም እንዲሁም እድገቱን ፈጣን ማድረግ ይቻላል። አንደኛና የመጀመሪያው ግብዓት የሚሆነው ቴምር ነው። ምናልባት የጣፋጭ አድናቂዎች ከሆናችሁ እና በቀላሉ የማይመር ነገር ተጠቅሜ ፀጉሬን እንዴት ላሳድግ እያላችሁ የምታስቡ ከሆነ ይሄኛው አማራጭ ለእናንተ ነው። ቴምር በተፈጥሮ ጣፋጭ ከሚባሉ ፍራፍሬዎች አንዱ ሲሆን በውስጡ አይረን፣ ፎሌት፣ ማግኒዥየም እና ቫይታሚን ቢን ይዟል። ከነዚህ በተጨማሪ ደግሞ ሁሉንም ለጸጉር ወይም ደግሞ ለጠንካራ የጸጉር እድገት እንዲሁም ደግሞ ለጸጉር ስርና ለጸጉር ቆዳ ጠቃሚ የተባሉት ንጥረ ነገሮች በሙሉ ይዟል። በተጨማሪም ቴምር የደም ዝውውርን ያስተካክላል እና የጸጉር ስሮች የሚያስፈልጋቸውን ነገሮች በሙሉ ይዟል። ከሁለት እስከ ሶስት ፍሬ የሚሆኑ ቴምሮችን ከትኩስ ወተት ጋር በማቀላቀል ወደ መኝታ ከመሄዳችሁ በፊት መጠጣት። ታዲያ ውህዱን በምታዋሃዱበት ጊዜ ደግሞ ትንሽ የቀረፋ ዱቄት መጨመር። ይህን ማድረጋችሁ ደግሞ ስኳር ላለባችሁ፣ በሰውነት ውስጥ ያለውን የስኳር መጠን ለማመጣጠን ያግዛል ማለት ነው። ሁለተኛ የሆነው አብሽ። አብሽ በፕሮቲን አይረንና ኒኮቲክ አሲድ የበለጸገ ሲሆን እነዚህ ንጥረ ነገሮች የፀጉር ስር እንዲጠነክር የሚረዱ ሲሆኑ የፀጉር መሳሳትንም ይከላከላሉ። በተጨማሪም አብሽ በውስጡ ሊከቲክ የተባለ ንጥረ ነገር የያዘ ሲሆን ይህ ለፀጉር ቆዳ ጤናና የፀጉር መርገፍን ይከላከላል። በተጨማሪም ፎረፎር እንዲቀንስ ያደርጋል። ማታ ላይ ወደ አልጋ ከመሄዳችሁ በፊት አንድ የሾርባ ማንኪያ አብሽ በውሃ ውስጥ ማሳደር ከዛ ጠዋት ላይ ስትነሱ ተተዘብዝፎ ያደረውን አብሽ አውጥቶ መፍጨትና ከትኩስ ውጠት ጋር አዋህዶ መጠጣት ወይም ደግሞ በሌላ መልኩ አብሹን አድርቆ ቆልቶ መፍጨትና የተፈጨውን ዱቄት አንድ ሹራ ማንኪያ የሚሆነው ያህል ዱቄት ወስዶ ከትኩስ ወተት ጋር አዋህዶ መጠጣት። ፈጣን ለውጥ ለማየት በሳምንት ሶስቴ መጠቀም። ሶስተኛ እርድ እርድ ለሚያበራ ቆዳ ሲባል ሰምታችሁ ታውቃላችሁ። ነገር ግን እሱ ብቻ አይደለም ጥቅሙ። እርድ ለፀጉር እድገትም ከፍተኛ ሚና ይጫወታል። እርድ በውስጡ የያዘው ካርኪወን የተባለው ንጥረ ነገር ባለው አንቲ ኦክሲዳንትና አንቲ ኢንፍላማተሪ ባህሪ በሰውነት ውስጥ ያለውን ደም የማጽዳት የፀጉር ቆዳ መድረቅን የመከላከል፣ እንዲሁም ደግሞ የማሳከክ ስሜትን የመቀነስ፣ እንዲሁም የፀጉር ፈጣን እድገትን የመጨመር አቅምም አለው። በህንድ ውስጥ የእርድ ወተትን መጠጣት አቅም እንደሚያጎለብትና ለጤና ጠቃሚ እንደሆነ ይታሰባል። እሱ ደግሞ ለፀጉር እድገትም አስተዋጽኦ ያደርጋል። አዘገጃጀቱም የፈላ ውሃ ላይ ወተት ወይም ደግሞ ትኩስ ወተት ላይ ግማሽ የሾርባ ማንኪያ እርድ በተጨማሪ ደግሞ በደንብ እንዲያዋሃደው ትንሽ ቁንዶ በርበሬ በመጨመር ማዋሃድና ከመኝታ በፊት መጠቀም ወይም መጠጣት። በየጊዜው በተጠቀማችሁ ቁጥር ለውጦች ማስተዋል ትጀምራላችሁ። የፀጉር ቆዳ ጤነኛ መሆን ይጀምራል። ፎርፎር እየቀነሰ ይመጣል። ለፀጉራችሁ ደግሞ ብዛቱን ታስተውላላችሁ። እንዲሁም ደግሞ የፀጉር እድገቱን በዛው ልክ እየጨመረ ይመጣል። እንዴት እንደዚህ ሊሆን ይችላል፣ ወይም ደግሞ እንዴት ሊሰራ ይችላል ብላችሁ ካሰባችሁ፣ አብዛኛው የፀጉር መርገፍ ወይም መሳሳት ደግሞ የሚመጣው ከጭንቀት እንዲሁም ደግሞ ከውስጣዊ ከሆኑ ብዙ ችግሮች ነው። እርድ ደግሞ ሁሉንም ችግሮች በመቅረፍ የፀጉርን ተፈጥሯዊ ሳይክል ይመልሳል። አራተኛ አልመንድ። አልመንድ በውስጡ ባዮቲን ቫይታሚን ኢ እና ጤናማ የሆኑ ቅባቶችን በመያዙ የፀጉር የመለጠጥና የማንፀባረቅ አቅሙን በመጨመር የፀጉር እድገትን ያፋጥናል። የአልመንድ ወተት መጠጣት ፀጉርን ከውስጡ በማጠንከር የፀጉር መናቀልንና መርገፍን ያስቀራል። በቀላሉ ከአራት እስከ አምስት የሚሆኑ የአልመንድ ፍሬዎች ውሃ ውስጥ በመዘፍዘፍ እንዲሁም ደግሞ ጠዋት ላይ ዘብዝፎ ያደሩትን በመላጥና በመፍጨት ከተቻለ ደግሞ ከትኩስ ወተት ጋር ወይም ፈልቶ ከቀዘቀዘ ለብ ካለ ወተት ጋር አብሮ አንድ ላይ በመፍጨት መጠጣት ያስፈልጋል። ታዲያ ይህን ማድረጋችሁ ለፀጉር ብቻም ሳይሆን እንደ ኢሚኒ ቡስተር ወይም ደግሞ የቅም አጎልበቻም ያገለግላችኋል ማለት ነው። ውድ የቻናል ቤተሰቦች፣ እነዚህን የመሳሰሉ ጠቃሚ መረጃዎችን ለማግኘት ቻናሉን ሳብስክራይብ ማድረግ አይርሱ። ተጠቅማችሁ ደግሞ ያመጣችሁት ለውጥ ንት ላይ አስቀምጡልን። በተመሳሳይ ጠቃሚ መረጃ እስከምንገናኝ ሰላም።